ፊልሙ የታጠቁ ነፍሰ ገዳዮች በመካከለኛው አፍሪካ የሚገኝን አንድ ካምፕን ለማጥቃት ሲዘዋወሩ እያሳየን ይጀምራል። ከትንሽ ቆይቶች በኋላም በሁለቱ ቡድን መካከልም የተኩስ ልውውጥም ይጀምራል። በሌብነት የሚተዳደሩትም ነፍሰ ገዳዮቹ ታርጌታቸውን ማሸነፍና መሪያቸውንም መያዝ የቻሉ ይመስላሉ። ይበንዲ እንዳለ ከነፍሰ ገዳዮቹ መካከል አንደኛው የሆነው ማክስ ሁለቱን ወታደሮቹን ማጥቃት ይጀምራል። ብቻውን የያዘውንም ጩቤን ብቻ በመጠቀምም ሁለቱንም ሊያሸንፍም ችሏል። ከዚህም በኋላም በሌክሌር ሊመሩ የነበሩት ሁሉም ነፍሰ ገዳዮች አንድ ላይ ይሰባሰባሉ። ኔም ሌክሌር ለቡድኖቹ ሰሞኑን ብዙ ካምፖችን ማጥቃት እንዳለባቸውና በዚህም ብዙ ገንዘቦችን እንደሚያገኙም ይነግራቸዋል። በቀጣዩ ስራቸውም ነፍሰ ገዳዮቹ ወደ ኢራቅ ደግሞ ያመራሉ። ከቡድኑ ውስጥም በጣም ጎበዝ የሚባለው ማክስ ብቻውን ወደ አንድ ተራራ ላይ በመውጣት ቡድኑን በያዘው መሳሪያ ለመጠበቅ ይወስናል። ከትንሽ ቆይታዎች በኋላም በካምፕ ውስጥ ቦምብ ይፈነዳና ነፍሰ ገዳዮቹም ጥቃታቸውን ይጀምራሉ። በጦርነቱ መሀል ላይም የማክስ አጋር የሆነው ማክባይ ጥቃት ይደርስበታል። ቢሆንም ግን ሊያሸንፋቸው ችሏል። ይበንዲ ዳለ ማክስም ከርቀት ሆኖ እነሱን መርዳቱን ይቀጥላል። ነገር ግን በዚህን መሃል ላይ ጠላት ሊያመልጥ እየሞከረ እንደሆነም ይመለከታል። ስለዚህም በፍጥነት ማክስ የሚያመልጡት ሰዎች ላይ በመተኮስ ከማምለጥ ያስቆማቸዋል። ከትንሽ ቆይቶች በኋላም ጠላቶችን ለማስቆም በሚል ማክስ ወደ መስጊዱ በማምራት እዛም ያሉትን ሰዎችን ይገላል። ብዙዎቹ ከሱ ጋር ለመዋጋት የሞከሩ ይሁን እንጂ፣ ነገር ግን ባለው ችሎታ ሁሉንም ሊያሸንፍ ችሏል። ከትንሽ ቆይቶች በኋላ ግን ማክስን አንድ ትልቅ የሆነ ሰውዬ አንቆ ይዘዋል። ነገር ግን እጅ ማይሰጠው ማክስ እንደምንም የያዘውን ጩቤ በመውጣት ሰውየውን ይወቀዋል። ማክስና እና ቡድኑም በዚህ መልኩ በተሳካ ሁኔታ እነዚህን ሰዎች ማሸነፍ ችለዋል። ለክሌርም ለቡድኖና ለማክስ ያጠናቀቁት ተልኮ ሊከፈላቸው የሚችለውን ገንዘብ ይነግራቸዋል። ከትንሽ ቀናት በኋላ ደግሞ ለሌላ ጥቃት ወደ ኮሎምቢያ ያመራሉ። ማክስና ቡድኖም አደንዛዥ እጽ ሊያከፋፍል እየሰራ የሚገኘን አንድ የአደንዛዥ እጽ ማከፋፈያ ካምፕን እንዲያጠፉ ተልኮ ተሰጥቷቸው የመጡት በቀጥታም በጫካው ውስጥ ወደሚገኘው ካምፕ ማምራታቸውን ይጀምራሉ። ኮማንደሩም ምልክት በሰጣቸው ሰዓት ላይ ማክስና ቡድኖቹ ሁሉንም የካርቴሉን አባላት እንዳለ መግደል ይጀምራሉ። በጦርነቱ መሀል ላይ አንድ ምንም የማታክስ የጥጇን ትሰጣለች። ይህም ማክስ እንዲያመነታም ያደርጋል። ልክ በዘን ሰዓት ላይ ግን አንድ ቦምብ ይፈነዳል እና ያቺ ሴትም ይህንን አጋጣሚ በመጠቀም ከዛ ታመልጣለች። አንደኛው የማክስ ማክስ የቡድን አጋርም ይህንን በመመልከት እሷን መክተል ይጀምራል። ማክስም እንደዛ እሱንም ይከተለዋል። በመጨረሻ ያቺ ሴት ከያዛት በኋላ ግን ጥቃት ሊያደርስባት ይሞክራል። ማክስም ድጋሚ እንኳን ሳያስብ የቡድን አጋሩን ይመታዋል። ምክንያቱም እንዲህ ያለ ጥቃትን ያቺ ሴት ላይ ሲያደርስ እንዲሁ ዝም ብሎ የሚመለከቱ አልነበረም። በዚህም ምክንያት ሁለቱ ነፍሰ ገዳዮች እርስ በርስ መደባደብ ይጀምራሉ። ማክስም ሊገደል ተቃርቦም ነበረ ነገር ልክ በዛን ሰዓት ላይ ያቺ ሴት አንድ ቦምብን ከወደቀበት መሬት ላይ በማንሳት ነቅላም መላያው ላይ ተፈነደዋለች። ይህም ፍንዳታም ማክስ ተንፈን ጥሮ እንዲወድቅና በዛም ምክንያት ራሱን እንዲስት ያደርገዋል። ከትንሽ ቆይታዎች በኋላ ነፍሰ ገዳዮቹ ጦርነቱን ማሸነፋቸውን ተከትሎ አንድ ላይ ይሰባሰባሉ። ከማክስ ጋር ሲደባደብ የነበረውም የቡድን አጋሩ ለኮማንደሩ ማክስ እንደ ሞተ ይነግረዋል። ቢሆንም ሌክሌር ግን ሊያምነው ፈቃደኛ አልነበረም። እናም ሁሉንም የቡድኑን አጋር ማክስን እንዲፈልጉት ይናገራል። ምክንያቱም ለቡድናቸው በጣም ጠቃሚ የሚባል ሰው ነበረ። በፍለጋቸው ሰዓት ላይ ግን ያገኙት አንድ ነገር መሳሪያውን ብቻ ነበረ። ጊዜያቸውን በጣም እየሄደባቸውም ስለነበረም ሌክሌር እና ቡርኖ ከቦታው መሄድን ይመርጣሉ። እናም ማክስ እንደሞተም ያስባሉ። ከሰዓታት በኋላ የተጎዳውና እስካሁን ግን በሕይወት የሚገኘው ማክስ ከወደቀበት ይነቃል። ነገር ግን በፍንዳታው ምክንያት አንገቱ ላይ አደጋ ደርሶበት ነበር። የነበረችውን የመጨረሻ አቅም ግን በመጠቀም አንድ ቦታ ላይ እስኪደርስ ድረስ መጓዙን ይቀጥላል። ከቆይታዎች በኋላ ግን አንድ ሽማግሌ ሰውዬ ማክስን ያገኘውና ወደ ቤቱም ይዞት ይሄዳል። ማክስን በነቃበት ሰዓት ላይ ያ ሽማግሌ ሰው ስሙ ኤሊያስ እንደሆነ ሲናገር ራሱን ያስተዋውቀዋል ኤልያስ ከዛ በተጨማሪም ለማክስ ጥሩ የሚባልና ንጹህ የሆነ ልብስ በመስጠትና አንገቱ ላይ የሚያጋጠመውን ጉዳትም ያከምለታል ከዚያም ኤልያስ ማክስን አካባቢውንም ያስጎበኘዋል እናም በመጨረሻም ወደሚያገለግልበት ቤተ ክርስቲያንም ይወስደዋል በዚህ መልኩም ማክስ ኤልያስን በቤተ ክርስቲያኑ አገልግሎት መርዳት ይጀምራል እናም እስኪሻለው ድረስም ኤልያስ ጋር የሚቆይ ይሆናል ራት በጋበዘው ቀን ላይ በጉዳቱ ምክንያት መናገር አይችልም ነበር። ስለዚህም እንዲግባቡ በሚል በጽሁፍ የሚያስበውን ነገር በሙሉ ይነግረዋል። በዚህም ሰዓት ላይ ኤልያስ ማክስን ያገኘበት አጋጣሚ ተራ አጋጣሚ እንዳልሆነ ያስባል። በቀጣዩ ቀን ማክስ ቤቱን በሚያጸዳበት ሰዓት ላይ ድንገት አንድ መሳሪያን ያገኛል። እሱን የተመለከተው ኤልያስም የሞተው ቄስ መሳሪያ እንደሆነ ይናገራል። ያ ቄስም ወደ ጫካው በመሄድ የተለያዩ እንስሳዎችን በማደን ለሁሉም ምግብ እንዲሆን ያመጣ እንደነበረም ይናገራል። ከዚያም ኤልያስ ማክስን ለቤተ ክርስቲያኑ አገልግሎት ይጠራዋል። በዛም ሰዓትም ማክስ ኤልያስ ሲያስተምር በጥሞና ያዳምጠዋል። ማታ በራት ሰዓት ላይም አባት ቲያጎም ወደ ነሱ ይመጣል። በቀጣዩ ቀን ቲያጎ ለኤልያስ ማክስ ላይ በተመለከተው መልኩና ሁኔታው እያስፈራው መሆኑንና ስለሱም እንደሚጠራጠር ይናገራል። ቄሱም ለቲያጎ ምንም እንኳን ማክስ የሚያስፈራ ሰው ይምሰል እንጂ ነገር ግን ውስጡ ጥሩ ሊሆን እንደሚችል እንደሚጠረጥር ይነግረዋል። ከቲያጎ ጋርም ካወራ በኋላ ኤሊያስ ለማክስ የቄስ ልብስ እንዲሰጠው ይወስናል። በዚህ መልኩም ሰዎች እሱን መፍራት ያቆማሉ ብሎ ነው ያሰበው። አንድ ቀን ፈርታ እየሮጠች የነበረች ሴት ወደ ቤተ ክርስቲያን ውስጥ ገባለች። ማክስንም ለርዳታ ነበር የጠየቀችው፣ ምክንያቱም ባለባበሱ ቄስ መስሏት ነበረ። ቲያጎም ይህንን በተመለከተ ሰዓት ላይ ማክስ ቄስ እንዳልሆነ ይነግራትና እሱ ይቀበላታል። ብዙም ሳይቆይ እሷን እያባረሯት የነበሩት ሁለት ሰዎች ወደ ቤተ ክርስቲያን ውስጥ ይገባሉ። እያስፈራሩ ቢጠይቁትም ነገር ግን ማክስ ምንም አይነት ነገርን አልነገራቸውም። ስለ እሷ ምንም መልስ ስላላገኙ በቀጥ ምግብ እንዲያመጣላቸው ይጠይቁታል። ስለዚህ ማክስ ምግብ ለነሱ ለመውሰድ ሲል ወደ ውስጥ ይገባል። በዛን ሰዓት ላይም ቲያጎ በጣም ፈርቶ ነበረ። ቢሆንም ማክስ ግን ነገሩን በሙሉ በተረጋጋ መንፈስ ለማስቆም ወስኗል። እናም በቀጣይ የፈለጉትን ምግብ ይዞላቸው ይሄዳል። ሰዎቹ መጥፎ ሽታ እንዳለው በመናገርም እሱን ማንቋሸሽ ይጀምራሉ። እየሰደቡት ቢሆንም እንኳን ነገር ግን ማክስ በተረጋጋ መንፈስ ሆኖ ያገለግላቸዋል። በመጨረሻም ነገሩ ይደክማቸውና እነሱ ራሳቸው ትተውት ይሄዳሉ። ከዚህ አጋጣሚ በኋላም ኤሊያስ በማክስ ይደሰታል። ምክንያቱም ነገሮችን በሰላማዊ መልኩ ነበር የፈታቸው። በቀጣዩ ቀን ጠዋት ሁሉም ለአገልግሎቱ ተገኝተዋል። በዛን ሰዓትም ኤልያስ የሚያምነውን አንድ ሰውን እንደሚያስተዋውቃቸው ለህዝቡ ይናገራል። ቲያጎም ኤልያስ እያወራ ያለው ስለ እሱ እንደሆነ ነበር ያሰበው። ነገር ግን ሁሉንም በሚያስገርም መልኩ፣ በተለይ ደግሞ ለቲያጎ ኤልያስ የማክስን ስም ይጠራል። ኤልያስ ማክስ ከአደንዛዥ አዘዋዋሪ ሰዎች ጋር የነበረውን ችግር በሰላማዊ መልኩ በመፍታቱም በእሱ እንደተደሰተበትም ይነግራቸዋል። ቢሆንም በዚሁ የአገልግሎት ጊዜ ላይ ግን ሁለቱ መጥፎ ሰዎች ወደ ቤተ ክርስቲያኑ ተመልሰው ይመጣሉ። አሁን የቤተ ክርስቲያን ስነ ስርዓቱን እየታደመችዋን ከዚህ በፊትም ሲያባረሯት የነበረችዋን ሴትንም ለመውሰድ ነበር የመጡት። ማክስም ያስቆማቸውና መጥፎ ሰው መሆናቸውንም እንዲያቆሙም ይነግራቸዋል። ሁለቱም እሱ ላይ በመሳቀም ሊያጠቁት ይሞክራሉ። ቢሆንም በትንሽ እንቅስቃሴዎች ግን ያስቆማቸዋል። በመሻነፋቸው ምክንያት ሁለቱ ቤተ ክርስቲያኑን ለቀው ይሄዳሉ። ማክስም በቀጣይ ሰዎቹን በሁሉም ሰው ፊት መደብደቡን ተከትለው ኤልያስን ይቅርታ ይጠይቀዋል። በሚያስገርም መልኩ ግን ሰዎቹ እያሰቡ የነበሩት ከእሱ ተቃራኒ ሲሆን፣ እናም ደግሞ ራስን መከላከልም እንዴት እንደሚችሉም እንዲያስተምራቸው ይጠይቁታል። በቀጣይ ማክስ እንጨት በሚፈልጥበት ሰዓት ላይ ኤልያስ የከተማውን ህዝብ ራስን መከላከል እንዴት እንደሚችሉ እንዲያስተምራቸው ይጠይቀዋል። ቢሆንም ግን ማክስ እርግጠኛ አልነበረም። ቢሆንም ኤልያስ ግን የከተማው ህዝብ እርስ በርስ መተባበር እንዳለበትና ከእነዚህም ሰዎች ከጥቃት መጠበቅ እንዳለበት በሚነግረው ሰዓት ላይ በሀሳቡ ይስማማል። ይህ በእንዲህ እንዳለ በማክስ የተደበደቡት ሁለቱ ሰዎች ወደ አለቃቸው ይሄዳሉ። ይህ ሰውም በመጨረሻም የማክስ የቀድሞው መሪ የነበረው ሌክሌር ሆኖ ይገኛል። ቄሱም ደብድቦ እንዳሸነፋቸው ነበር የነገሩት። ሌክሌር ከመራቸው ነፍሰ ገዳዮች መካከል የነበረውን ፎቶ ተመለከቱ ሰዓት ላይም የደበደባቸው ሰው እሱ እንደሆነ ይነግሩታል። በዚህ መልኩም የደበደባቸው ቄስ ማክስ እንደሆነ ይገነዘባሉ። ሊክሌር ግን ማክስ ከነበሩት ወታደሮች መካከል አንዱ የነበረ ሲሆን ነገር ግን በጦርነቱ መሃል ላይ መሞቱን ይነግራቸዋል። ቢሆንም ግን የማክስን ሬሳ አላገኙትም ነበረ። ስለዚህም ሊክሌር ሰዎቹን አላመነም ነበረ። ከዚያ በተጨማሪም አሁን ላይ የመጡትንም ሰዎች እውነት እሱ የደበደባቸው ቢሆን ኖሮ የማይተርፉና የሚሞቱ መሆናቸውንም ይናገራል። ምክንያቱም ደግሞ የሚታወቀው በኃይለኛነቱ እንደሆነ ይነግራቸዋል። ከዚያም ትዕይንቱ ወደ ማክስ ደግሞ ይቀየራል። እሱም እዚያ የነበሩትን ሰዎች እንዴት ራሳቸውን መከላከል እንደሚችሉ እያስተማራቸውም ይገኛል። ቲያጎም ወደ ማክስ በመቅረብ ስለ ድሮ ማንነቱ ይጠይቀዋል። ከዛ በተጨማሪም ከዚህ በፊት እሱን በመጥፎ ነገር ማሰቡን ተከትሎም ይቅርት ይጠይቀዋል። ማክስ ግን ብዙ አልተሰማውም ነበር፣ ምክንያቱም በድሮ ማንነቱ ብዙ ጥፋቶችን ያጠፋ ሰው መሆኑን አውቋል። ከቆይቶች በኋላ ግን ሌክሌር ከቡድኑ ጋር አንድ ላይ ሆኖ ወደ ቤተ ክርስቲያኑ ይመጣል እና ማክስ እስካሁን ድረስ በህይወት መኖሩንም በመመልከቱ በጣም ይገረማል። ሌክሌርም ለቄሶቹ ስለ ማክስ የድሮ ህይወት ይነግራቸዋል ምን ያክል ብዙ ሰዎችን እንደገደለ ከነዛም መካከል ደግሞ ሴቶችና ህፃናት እንደሚካተቱበትም ይናገራል። ከዚያም በነፍሰ ገዳዮቹ ቡርናቸው ውስጥም ማክስ አደገኛ የሚባለው ሰው እንደነበረም ይነግራቸዋል። ሌክሌር ተናዶበታል። ምክንያቱም ማክስ የሱን ሁለት ሰዎችን መደብደቡን ተከትሎ ነበረ። ስለዚህም አካባቢው ላይ ጥቃት በማድረስ ሰዎቹንም ለመበቀል ነበር ያስበው። ኤልያስም ንጹሕ የሆኑትን የከተማውን ነዋሪዎችን ለመጠበቅ ሲል ከሱ ጋር ለመግባባት ይሞክራል። እንዳለመታደል ሆነው ግን ሌክሌር በሱ ሐሳብ ሳይሆን ይስማማ የነበረው ማክስ ከሱ ጋር አብሮ እንዲመጣ ነበር የጠየቀው። በከተማው የሚገኙ ሰዎችም የትኞቹን መሰቃየት ስላልነበረባቸው ይህን አስቦ ማክስ ከሱ ጋር ለመሄድ ይወስናል። ያሉትንም ልብሶች በሚሰበስብበት ሰዓት ላይ ኤልያስ ማክስን እንዳይሄድ ይጠይቀዋል። አሁን እንደተቀየረና ከዚህ ከዚህ በፊት ከነበረው ማንነቱም አሁን የተሻለ ሰው መሆኑን በመናገር እዚሁ ሊያስቆየው ይሞክራል። ከዚህ በፊትም የመጣችውን ሴት እንዴት እንደረዳትን በማስታወስም ሐሳቡን እንዲቀይር ይጠይቁታል። በቃላቶቻቸው በመነካትም ማክስ ከመሄድ ይልቅ እዚሁ ለመቅረት ይወስናል። ቢሆንም ግን ወደ ሊክሌር በመሄድ እሱን ሊያገኘው ይወስናል። ማክስም ወደ ቤዛቸው በደረሰ ሰዓት ላይ የድሮ ጓደኞቹን ያገኛል። ነገር ግን ቄስ መሆኑን ተመልክተው ይስቁበታል። የጠባቂዎቹንም ፍተሻም ካለፈ በኋላ ማክስ በመጨረሻ ሊክሌርን ያገኘዋል። እሱም አብረው እንዲበሉም ግብዣን ያቀርብለታል። ቢሆንም ግን ማክስ ሊበላ ፈቃደኛል ነበር። ምክንያቱም አራበኝም በሚል መልስ ነበረ። ማክስም በቀጣይ ሊክሌር ለምን እንዳስጠሩ ይጠይቀዋል። ሊክሌርም ማክስ የቀድሞ ቡድናቸውን እንዲቀላቀል እንደሚፈልግ ይነግረዋል። ማክስም በሀሳቡ ይስማማል። ነገር ግን እሱና ቡድኖ የከተማውን ሰዎች እንዴትም መንካት እንደሌለበት በመናገር ነበረ። ሊክሌርም በዚህ ይስማማል። እናም ንጹሕ የሆኑ ሰዎችንም እንደማያጠቃም ቃል ይገባለታል። ቢሆንም ማክስ በሄደበት ሰዓት ላይ ግን ሊክሌር ቡድኖቹን ማክስን እንዲገሉት ይነግራቸዋል። ማክስም ወደ ቤተ ክርስቲያኑ በተመለሰበት ጊዜ ላይ ለኤልያስ ሁሉንም ሰዎች በሰላም ለማቆየት ሲል እሱ መሄድ እንዳለበት ይነግራቸዋል ይሆናቸዋል በተመሳሳይ ጊዜ ግን ሊክሌር እና ቡድኖቹ ወደ ቤተክርስቲያኑ ይመጣሉ። እናም ማክስንንም አግኝተውት ይደበድቡታል። በመጨረሻም በቤተክርስቲያኑ በሚገኘው መስቀል ላይ ሚሰቅሉታል። ከዛ በተጨማሪም የቄሱ ቤት ላይ መተኮሳቸውን ይቀጥላሉ። ከጊዜ በኋላ ግን ማክስ ራሱን ከተሰቀለበት ላይ ማላቀቅ ችሏል። እስካሁን በሕይወት በነበሩትም ቄስም እርዳታ ይደረግለታል። ኤልያስ እና ሌላኛው ቄስ የተጎዳውን ማክስን በመያዝም ደህንነት ወደ ተጠበቀ ቦታም ይወስዱታል። በቀጣዩ ቀን ማክስ ሲነቃ ኤልያስ ሊክሌር ባደረሰው ጥቃት ምክንያት ምን ያክል ሰዎች እንደተጎዱ በሚነግረው ሰዓት ላይ በዛ ያጽናል። እናም የነበራቸውንም ቤተ ክርስቲያኑን ማትፈተውታል። ኤልያስ ቤተ ክርስቲያኑን በድጋሚ ሊገነባው እንዳሰበ ይናገራል። ቢሆንም ግን ማክስ በድጋሚ ሊገሉት እንደሚመጡ በማሰብ ይህን እንዳያደርግ ይነግረዋል። ቲያጎ በቀጣይ የከተማው ሰዎች ከወንበዴዎቹ ቡድኖች ጋር አንድ ላይ እንዲሰሩ እያስገድዷቸው እንደሆነ ይናገራል። አለበለዚያ ግን እንደሚገሏቸው እያስፈራሯቸው ነበር ይህን የሚያስደርጓቸው። ማክስም በተፈጠረው ነገር የጥፋተኝነት ስሜት ስለተሰማው የከተማውን ሰዎች ራሱ ለማዳን ይወስናል። በዚህም ምክንያት ቲያጎ ለማክስ መሳሪያውን ይሰጠዋል። ማክስም ከነሱ ጋር ለመዋጋት በቻለው አቅም ልምምዱን ይጀምራል። አንድ ቀን ሁለቱ የቡድኑ አባላት ኤልያስ የተደበቀበትን ቦታ ያገኛሉ። ምንም እንኳን መጀመሪያ ላይ ለነሱ ምግብ ለማቅረብ አስቦ የነበረ ቢሆንም ነገር ግን ያለ ርኅራኄ የተኩሱበትና ይገሉታል። ማክስና ቲያጎም ወደ ድብቁ ቦታቸው በተመለሱበት ሰዓት ላይ የሞተውን ኤልያስ ተመልክተው በዚያ ያዝናሉ። ማክስንም ከብዙ ሞት ያተረፈው ሰው መሆኑን ተከትሎ ለሱ ሊበቀልለትም ያስባል። ማክስም ጊዜ ሳያባክን መሳሪያውንና የቄስ ልብሱን ለብሶ ይዘጋጃል። ከቆይቶች በኋላ ቡርኖ ወደ አንድ ባር ለመጽናናት ሲሉ ይገባሉ። ነገር ግን ማክስ እነሱን እየጠበቀ እንደነበር አላስተዋሉ። እሱም መሳሪያውን በማስተካከል ወደ እነሱ ይተኩሳል። ወደ ባሩን በመቃረብ እዛ የነበሩትንም ተኩሶ ይገላቸዋል። ከዚያም ወደ ባርቴንደሯ በመቅረብ ቀርቦ የነበረውን መጠጥም ይጠጣል። ማክስም ከባሩ ከወጣ በኋላ ግን ሌሎች ደግሞ እሱን ለማጥቃት ይመጣሉ። ቢሆንም እነሱንም ግን ያሸንፋቸዋል። ሌክሌር በቀጣይ ማክስ ሰዎቹን እየገደለበት እንደሆነ ዜናው ደርሰዋል። በዚህም በመናደድ ማክፓይን ሄዶ ማክስን እንዲገሉ ይነግረዋል። በቀጣይ ሁለት መኪኖች ማክስን መከተል ይጀምራሉ። ልክ ወደ ከተማውን በደረሱበት ሰዓት ላይ ማክስ መሳሪያውን በመስጠት እጁንም ይሰጣቸዋል። ይህም ግራ እንዲጋቡም ያደረጋቸው ነበረ። ቢሆንም ማክስ ግን ባላሰቡበት ሰዓት ላይ ጥቃት ይከፍትባቸዋል። እናም አንድ በአንድም ይደበድባቸዋል። ተጨማሪ ቡድኖችን በመጡበት ሰዓት ላይ ግን ወጥ መድ አዘጋጅቶ ነበር የጠበቃቸው። ከነዚህ ቡድኖች ጋርም ሌክሌር አብሮ ነበር የመጣው። በተመሳሳይ ጊዜ ላይ አንደኛዋ ከቡድኖቹ አባላት መካከል አንዱ ላይ ያለበትን መስቀል ትመለከታለች። እና መስቀሉን በሳበች ሰዓት ላይ ድንገት ቦምቡ ይፈነዳል። ይህም እሷንና በአቅራቢያው የነበሩትንም ይገል ነበር። በሌላ በኩል ማክስ የሌክሌር ቡድኖች ላይ ጥቃት መክፈቱን ይቀጥላል። እሱን ለማስቆም ሌክሌር ማክስን የገደለው ሰው ካለ ለሱ ትልቅ ሽልማት እንደሚሰጠው በመናገር ያበረታታቸዋል። ሌክሌርና ቡድኑን በቀጣይ ወደ ባሩ ይደርሳሉ። እዛም ማክስን ለመበቀል ነበር ያሰቡት። ይህ በእንዲህ እንዳለ ግን ማክስ እንደተደበቀበት በመውጣት ፊትለፊታቸው እጁን ይሰጣል። ሊክሌርም ይህንን ይሰማል። እናም ቡድኖቹንም ማክስን እንዲገሉትም ይነግራቸዋል። እሱን ወደ ሊክሌር እየወሰዱት በነበሩበት ሰዓት ላይ ሊገሉት በሞከሩ ሰዓት እሱም ባለው ችሎታ ከእነሱ ጋር ይደባደባል። መኪና ውስጥም ያሉትን ሁሉ ካሸነፈ በኋላም ከመኪናው ውስጥ ወጥቶ ፈንጂ መተኮሻ መሳሪያውን በመያዝ የድሮ አጋሩ ወደሚገኝበት ቦታም ይተኩሳል። ይህም ሰው ነፍሰ ገዳይ በነበሩበት ሰዓት ላይ ማክስን ለመግደል የሞከረው ሰው ነበረ። ከትንሽ ቆይታ በኋላ ማክስ ከሊክሌር ሰዎች መካከል አንዱን ያገኘውና ከእሱ ጋር ድብድብ ይጀምራሉ። ድብድባቸውን በጣም በጣም ኃይለኛ ነበረ። ቢሆንም በመጨረሻ ግን ማክስ እሱንም ይገለዋል። ማክስ በቀጣይ ወደ ሊክሌር ክፍል በገባበት ሰዓት ላይ ከሱ ጋር አብሮ የነበረውን ሰው ይተኩስበትና ይገለዋል። ቢሆንም ሊክሌር ግን አሁንም እጅ የሚሰጥ ስላልነበረ ከማክስ ጋር ለመዋጋት ይወሰናል። ስለዚህም በሁለቱ ማዕከልም ድብድቡ ይጀመራል። ቢሆንም ግን እንደምንም ታግለው በመጨረሻ ማክስ ሊያሸንፎ ችሏል። በመጨረሻው ትዕይንት ላይ ማክስ ከሊክሌር ቦታ በመውጣት ወደ ቤተክርስቲያኑ ሲመለስ ያሳየናል። ማክስ ያለፈበትን ነገር በሙሉ ሲመለከት የነበረው ቲያጎ ማክስ የተሻለ ህይወትን እንዲመራም ይነግረዋል። ፊልሙም እዚህ ጋርም ያበቃል። ይህን ይመስል ነበር። ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስክንገናኝ ድረስ ግን ቻው።